ዳ እቺ ሴት በድብቅ የተቀረጸው ቪዲዮ በትላልቆቹ የመገናኛ ብዙኃን ከተሰራጨ በኋላ የባሏን ሕይወት ለመንጠቅ የሄደችበትን ርቀት የሰሙ ሁሉ የሰይጣን ስም ቢሰጣት ያንሳታ

ነገሩ እንዲህ ነው። እቺ ዳሊያ ዱፕሌቶ የተባለች ሴትና ይሄ ማይክ ዱፕሌቶ የተባለ ሰው በአንድ አጋጣሚ ከተዋወቁ በኋላ ተዋደዱ። መዋደዳቸውም ሲጸና ብዙም ሳይቆዩ ለምን አንጋባም የሚል ሀሳብ ከማይክ ዱፕሌቶ ይመጣል። ሐሳቡ ዳሊያ ጋም ስለነበር ጥንዶቹ ለመጋባት ወሰኑ። ማይክ ከዳሊያ በፊት ሌላ ትዳር የነበረው ቢሆንም ከቀድሞ ሚስቱ ጋር በፍቺ ሂደት ላይ መሆኑን ነግሯት ስለነበር ግንኙነታቸው በቶሎ መስመር ለመያዝ ያን ያህል ስጋት የሚሆን ነገር አልነበረባቸውም። መጀመሪያ አካባቢ በጥንዶቹ መካከል የነበሩ የእድሜ ልዩነት ለዳሊያ ምቾት የነሳት ጉዳይ ቢሆንም፣ ሆኖም ግን ማይክ ከእድሜው ልዩነት ይልቅ ውበቱና ፍቅሩ እንደገዛት ትገልጻለች። እናም በመጠነኛ ዝግጅት ጋብቻቸውን ፈጸሙ። በጋብቻቸው ዕለትም ማይክ ዱፕሊቶ ለፍቅሩ መግለጫ እጅግ ውድ ቀለበት ነበር ያደረገላት። ሆኖም ማይክና ዲያላ ከተጋቡ በኋላ ፍቅራቸው ከጋብቻው ሰሞን ብዙም ሳይርቅ ችግሮች ይገጥሙት ጀመር። ከተጋቡ ስድስት ወራትን እንዳስቆጠሩ ጥንዶቹ በዚህ ጊዜ ውስጥ እንደሚጠበቀው እንደ አዲስ ሙሽሮች የጫጉላ ጊዜያቸው አልጠገብ ያላቸው መሆን አልቻሉም። እያንዳንዱ ነገር ወዲያው በፍጥነት ነበር መለወጥ የጀመረው። ማይክ ዲያላን እጅግ ወዷት በአብሮነታቸውም ደሳቸውን እያጣጣመ ሳለ በአንድ ዕለት አንድ እንግዳ ነገር ተከሰተ። አንድ ቀን ማይክ ከዲያላ ጋር በአንድ ሬስቶራንት ውስጥ ጥሩ ጊዜ ለማሳለፍ አብረው ይወጣሉ። እየተዝናኑ ባለበትም ሰዓት ማይክ አንድ ስልክ ይደወልለታል። አንስቶም አቤት ሲል ከወዲያኛው በኩል ያለው ድምጽ ፖሊሶች ነን ባደገኛ ዕጾች ስለጠረጠርን ክትትል እየተደረገብህ ነውና እባክህን ለፍተሻ ተባባሪ ሁን አለው። ማይክ ግራንድ ተጋባ። እሺ ችግር የለም ለመፈተሽ ተባባሪ ነኝ አለና ራሱንም ስለሚያውቀው መኪናቸው ብትፈተሽም ምንም እንደማያገኙ በመተማመን ከዳሊያ ጋር ወጥተው ውጭ ወደ ቆመችው መኪና ሄዱ። ሆኖም ፖሊሶቹ ቀድሞ መኪናዋ ጋር ደርሰው ስለነበር ቆመው እየጠበቋቸው አገኟቸው። ማይክ ለፖሊሶቹም መኪናውን ከፍቶላቸው ጥቂት እንደፈተሹ እንደተባለውም አደንዛዥ እጾቹ ከመኪና ውስጥ ተገኙ። ማይክ ከድንጋጤው ጋር ይሄ እንዴት ሊሆን ቻለ የሚለው እንቆቅልሽ ሆነበት። እናም ባለቤቱ ዳሊያን እሷ አስቀምጣው እንደሆነም ጠይቋት ነበር። ዳሊያን በበኩሏ እኔ እንዴት አስቀምጠዋለሁ ስትል ባሳየችውን ንዴትና ብስጭት ጥርጣሬውን ከሷ ላይ አንስቶ ማን ሊሆን ይችላል በሚል ጥያቄው ሳይመለስለት እሱም ለእስር ሳይዳረግ አጋጣሚው በቀላሉ በዛ መልኩ አለፈ። በዚያው ዓመት እንደ አውሮፓ አቆጣጠር 2009 ላይ ዳሊያ አንድ ነገር በግል ወጠነች። ይህንንም ውጥኗን ከግብ ለማድረስ ንጹህ ጓደኛ የምትለውን አንድ ሰው ተባባሪ አድርጋ መረጠችው። ባለቤቷ ማይክን ማስወገድ እንደምትፈልግና ለስራውም ቅጥር ነፍሰ ገዳይ እንዲያገኝላት ለዚህ የቅርብ ጓደኛዋ ነገረችው። ይህም ሰው ውጥኗን እንደተቀበላትና እንዳለችውም ይህንን ጉዳይ የሚፈጽሙላት ሰዎች እንደሚያፈላልግላት ነግሯ ተለያዩ። ይህ ሰው ግን በእለቱ የሄደው ወደ ቤቱ ሳይሆን በቀጥታ ወደ ፖሊስ ጣቢያ ነበር። ዳሊያ በባለቤቷ ማይክ ላይ ያሴረችውን ሁሉ አንድ ባንድ፣ ለዕለቱ መርማሪ ፖሊስ ቃሉን ሰጠ። መርማሪውም በደንብ ከሰማ በኋላ አሁን ዳሊያን በቁጥጥር ስር ለመዋል ማስረጃ ያስፈልጋል፣ ስለዚህም ካንተ ጋር ወሬያችሁን ቀጥሉ፣ የምታወሩትን ግን ማስረጃ አድርገህ መያዝ ይኖርብሃል አለው። ይህ የዳሊያ የቅርብ ጓደኛም እንዴት አድርጌ ሲል መልሶ ጠየቀ። ፖሊሶቹም ምን ማድረግ እንዳለበት አንድ ባንድ አስረዱት። እናም የቅርቧ ሰው ድብቅ ካሜራዎችን በመኪና ውስጥ ካስቀመጠ በኋላ ባለቤቷ ማይክ በምን መልኩ እንዲገደልላት እንደምትፈልግ ይጠይቃታል። ዳሊያም በምን መልኩ ማይክ መወገድ እንዳለበት ተናገረች። ማንነቱ በቪዲዮው ላይ የማይታየው ቅጥር ነፍሰ ገዳይ የተባለው ሰውና ዳሊያ ሲያወሩ፣ በትክክል የትዳር አጋርሽ እንዲገደል ትፈልጊያለች ሲል ይጠይቃታል እሷን በምላሿ አትጠራጠር፣ ሐሳቤን አልቀይርም። አንድ ጊዜ ሳይሆን 5000% ለዚህ ያለኝን እርግጠኝነት ሳልቀይር አስረግጬ እናገራለሁ ስትል ትደመጥ ነበር። ከዚህ በኋላ ዳሊያ እምነት የጣለችበት ሰው ከቦይንቶን ፖሊስ ጋር በመተባበር እያንዳንዱን ንግግሯን፣ ስለ ግድያው የያዘችውን ውጥን ሁሉ አንድ ባንድ ሳይቀር በመኪና ውስጥ በድብቅ በተቀመጠ ካሜራ እንዲቀረጽ በማድረግ ለፖሊስ አሳልፎ ሰጠ። ድብቁ የፖሊሶቹ ካሜራ በድጋሜ በዛው ዓመት 2009 ነሐሴ 5 ላይ ሌላ ትዕይንት ለመቅረጽ ዝግጁ ሆነ። እናም ፖሊሶች በራሳቸው አንድ መስመር ዘረጉ። ዳሊያ አቤት አለመኖሯን ያረጋገጡት ፖሊሶቹ በአንድ ቀን ማለዳ ደወሉላት። ከዛም የመኖሪያ ቤቷን ከበው እንዳሉና በአስቸኳይ ወደ ቤት እንድትመጣ ማዘዟት፣ አንዳችም ያላወቀችው ዳሊያ ትዕዛዛቸውን ተከትላ ከሄደችበት ወደ ቤቷ ስትገንፍ መጣች። ዳሊያ ስለሆነ ሁሉ ግራ በመጋባት ስሜት ውስጥ ሆና ምን እንደተፈጠረ ፖሊሶቹ ላይ የጥያቄ ማዕት አከታተለችባቸው። የፖሊስ አዛዡ ቀረብ ብሎ ዳሊያ፣ ማይክ ባለቤትሽ ነው ሲል ጠየቃት። አዎ ባለቤቴ ነው። ምን ተፈጠረ? ስትል መጮህ እየዳዳት ጠየቀች። ፖሊሱም ቀጠለና ማንነቱ ባልታወቀ ሰው ባለቤትሽ በቤታችሁ ውስጥ ተገድሏል ሲልም አረዳት። ይህኔም ዳሊያ አይሆንም፣ በፍጹም ሊሆን አይችልም ስትል ጩዋ ማልቀስ ጀመረች። ከፖሊሶች ውስጥ ሲያዋራት የነበረው መርማሪም ስለ ሁኔታው ዝርዝር መረጃዎችን ለማግኘት አንዳንድ ጥያቄዎችን ሊጠይቋት እንደሚፈልጉና ወደ ፖሊስ ጣቢያ በመሄድ ሙሉ ቃሏን እንድትሰጥ በማግባባት ወደ መኪና እንድትገባ አደረጋት። ይህ ሁሉ ሂደትም ፖሊሶች ባስቀመጡት ስውር ካሜራ እየተቀረጸ ነበር። ዳሊያ ወደ ፖሊስ ጣቢያ ሄዳ የምርመራ ክፍል ውስጥ ከገባች በኋላም ቃሏን እንድትሰጥ ተደረገች። በዚህ ጊዜም ፖሊስ የቪዲዮ ማስረጃዎችን ለመያዝ በሚል ዳግም ካሜራ በማስቀመጥ ሙሉ የቃለ ምልልስ ቆይታው እንዲቀረስ ተደረገ። ዳሊያ ስለ ሁኔታው እያለቀሰች ሲቃ ንግግሯን እያቋረጣትና በጭንቁስ ዞና ለመናገር ሞከረች። ደጋግማም ይህን ማመን አልችልም ትል ነበር። ፖሊስ ግን ይልቁን ማንን ከዚህ ግድያ ጀርባ ልጠረጠሪ ትችላለች ሲል ጥያቄውን አስከተለ። እሷም ግምቶችን እያስቀመጠች ደቂቃዎች ተቆጠሩ። ቃሏን በሚፈለገው ልክ እንድትሰጥ ከተደረገ በኋላ ውድ ዳሊያ ለማንኛውም ባለቤትሽ በሕይወት አለ አላት መርማሪው። ይህኔ ዳሊያ ከቁጥጥሯ ውጭ የሆነ ድንጋጤ እንደነገጠች ፖሊሶቹ አስከትለውም ካነጋገረችው ቅጥር ነፍሰ ገዳይና ጓደኛዋ ጋር በተገናኘ የተቀረጸ ግልጽ ምስል እንዳለ በማስረዳት በመጀመሪያ ደረጃ የግድያ ሴራ ጥንሰሳና ሙከራ ተከሳሽ መሆኗን ነግረው በቁጥጥር ስር መዋሏን እዟ ረዷት። ዳሊያ እዛው ይህንን ከሰማች በኋላ ደጋግማ ባሏን ማይክ ዱፑሊቱን ትጠራ ነበር። እባክ፣ ማይክ ስለሆነው ነገር ሁሉ መረዳት አልቻልኩም። ላይህ እፈልጋለሁ። እባክ ወደ ኔና ስትል ብትጣራም ነገሩ አብቅቶ ነበርና እሷን ወደ ማረፊያ ቤት በመውሰድ የክስ ሂደቷን መጠባበቅ እንደሚኖርባት ተነገራት። ከዛም በድብቅ ካሜራዎች የተቀረጹት ንግግሮቿ ሁሉ በትላልቆቹ የመገናኛ ብዙሃን ተሰራጩና መነጋገሪያ ሆኑ። ዳሊያ ለምን ባለ ቤቷ ማይክን ማስገደል ፈለገች? ለሚለው ጥያቄ እጅግ ቅንጡ የሆነውን ቤቱን ለመውረስና በባንክ አካውንት ያለውን ረብጣ ዶላር ለመውረስ እንደሆነ ድምዳሜ ላይ ተደረሰ። በተለይም እሱን አስገድላ ከቀድሞ ፍቅረኛዋ ጋር ያልተቋጨ ፍቅራቸውን ልትኮመኮም በመፈለጓ ይህንን ሴራ ጠንስሳለች የሚሉ ሐሳብ ሚዛን ደፋ። በዚህም ስለ እሷ የሰማ ሁሉ ዳሊያን የዓለማችን ጨካኝና አስፈሪ ሴት ሲል ጠራት። በተለይም ኤቢሲ ኤንቢሲ ዴትላይን እና ትሩ ክራይም የተባሉት የዩቲዩብ ቻናሎች ይህንን ጉዳይ አጀንዳቸው አድርገው አራገቡት። ሁሉ ነገር ተመርምሮ የዳሊያ ጉዳይ ለችሎት ከቀረበ በኋላ ከዳሊያ አንደበት የተሰሙት ጉዳዮች ዳኞቹንም ሆነ የችሎቱን ታዳሚ ያወዛገበ ሌላ ምዕራፍ የተሰማበት ሆነ። ዳሊያ ፍርድ ቤት ችሎት ፊት ቀርባ እንዳስረዳችው ሰዎች የሰጧቸው መላምቶችም ሆኑ ፖሊሶች ያቀረባቸው የቪዲዮና የድምፅ ማስረጃዎች ሁሉ ከእውነት የራቁ በሐሰት የቀረቡብኝ ናቸው። እኔ ባለቤቴ ማይክን ለማስገደል ያሴርኩበትም ያቀድኩበትም ነገር የለም አለች። ዳኛዋን በክደቷ በመገረም ታዲያ እነዚህ ባልሽን ለማስገደል ቅጥር ነፍሰ ገዳይ ስታነጋገሪ እንደነበር የሚያሳዩ የድምፅና የቪዲዮ ማስረጃዎች እንዴት ተገኙ ሲሉ ጠየቋት። እዚህ ጋር ጠበቃዋ ብሪያን ክላይፖል ዝርዝር መልሶችን ይዞ ማብራራስ ጀመረ። ጠበቃዋ ብሪያን እንደገለጸው ፖሊሶችና የዳሊያ የቅርብ ጓደኛ የተባለው ሰው እንደሚሉት ሳይሆን በመጀመሪያ ዳሊያ መኪና ውስጥ ሆና ባለቤቷ እንዲገደል እንደምትፈልግ ስትነጋገርና ይሄ ቅርብ ጓደኛዋም ይህን ሊያሳካላት የሚችል ሰው እንዳለ ሲናገር የሚያሳየው ቪዲዮ ሲቀረጽ ዳሊያ ካሜሮት ጋር እንደተቀመጠ ጭምር ታውቅ ነበር አለ። ይህን የዳኞቹ ጠበቃው ፈጽሞ ከግምታቸው ውጭ የሆነ ነገር ሊነግራቸው እንደሚችል በጉጉት ጠበቁት። ጠበቃው ብሪያን ክላይፖል ንግግሩን ቀጠለ። የተከበረው ፍርድ ቤት፣ ነገሩ እንግዳ ቢመስልም ባለቤቷ ማይክ ዱፖሊቶ ከዚህ ቀረጻ ጀርባ እጁ አለበት አለ። አሁን የሁሉም የትኩረት አቅጣጫ ተቀየረ። ከዚህ ቀጥሎ ያለውን ራሷ ዳሊያ ማብራራት ጀመረች። እኔና ማይክ ብዙ የቴሌቪዥን ሪያሊቲ ሾዎችን እንከታተል ነበር። በዚህ ጊዜም አንድ ነገርን ማይክ አሰበ። ይኸውም ስለ ባለቤቴ ግድያ ሴራ እኔ ስመካከር የሚያሳይ ቪዲዮ መቅረጽ ከዛ ይህን እውነት አስመስሎ መተወንና ልክ እንደ እውነተኛ ሴራ ቪዲዮውን በዩትዩብ ላይ ፖስት በማድረግ አነጋጋሪ ሰው መሆን ከዛም እውቅናን በቀላሉ ማግኘት እንችላለን፣ ይህም የማይነጥፍ እውቅና የገዛው ገቢን ያመጣልናል በሚል ሀሳብ ተስማምተን የተደረገ ነው ስትል ሞግቷን ቋጨች። ለዚህም ማሳያና ምልክት የሚሉትም ዳሊያ ስለ ባለቤቷ መገደል ስትናገርና ምቹ ሁኔታዎችን ስታቀድ በነበረበት በዚህ ቪዲዮ ላይ ካሜራው በስውር ከጀርባ በኩል ባሉት የመኪናው በሮች ላይ ተቀምጦ የነበረ ሲሆን ዳሊያ ካሜራው መኖሩን እንደምታውቅ በግልጽ በሚያሳይ ደረጃ አንድ ጊዜ ዞር ብላ በቀጥታ ካሜራውን ስትመለከት ያሳያል። ሆኖም ግን በእርግጥ ወደ ካሜራው ዞረች ወይስ ካሜራው መኖሩን አየች የሚለው ራሱን የቻለ አወዛጋቢ ሆነ። ይህም ዳሊያ ትወናውን ስትሰራ ከልምድ ማነስ አድርገው የነበረ እንደሆነ በማብራራት አስረዳች። ሆኖም ጉዳዩን የያዙት ዳኞችና የሞገቱ አቃቢ ህጎች ግን ነገሩ አላሳመናቸውም። እሷና ጠበቃዋ ብሪያን ክላይፑል የእውነት ነው ሲሉ ለመናገር ቢሞክሩም ዳሩ ግን ባለቤቱ የነበረው ሰው ማይክ ዱፕሊቶና ጓደኛው ዳሊያና ጠበቋ ያሉት ያለው ነገር ሁሉ አሰት እንደሆነና በራሱ አንደበት መገደሉን ስለመፈለጓ ያረጋገጠችባቸው ቪዲዮዎች ያለ ምስክር ከፍርድ የሚያደርሷት ናቸው አሉ። ባለቤቷ ማይክ ሲያብራራም ከዚህ በፊት ዳሊያ ሆምብላ እኔን በሕግ ተጠያቂ ለማድረግና ካጠገቧ ዞርንድል መንገዶችን ለማመቻቸት ጉድጓድ እየቆፈረችልኝ እንደሆነ ያሰብኩበት አጋጣሚ ነበር። ያም የአደንዛዥ እጽ ጉዳይ ነበር አለ። አሁን ደግሞ በገዛ ጓደኛዋ ቆማ ተደርጎባት በተደረገው ክትትል ልትገድለኝ እየሞከረች እንደሆነ ማወቅ ይበልጥ ያማል። በኔ በኩል ምናልባት የሚል ጥርጣሬ የለም። እኔ ስለዚህ ጉዳይ እርግጠኛ ነኝ። ዳሊያ ልታስገድለኝ ነበር ብሏል። እናም ዳኛው ከሁለት ዓመት ክርክር በኋላ 2011 ላይ በክርክሩ መጨረሻ ለፍርድ ስትቀርብ ፍጹም ሴጣናዊ ድርጊት ሲሉ ሁኔታውን ከገለጹ በኋላ ጥፋተኝነቷን አውጆ በ20 ዓመት እስራት እንድትቀጣ ውሳኔ አስተላልፉባት። የዳሊያ ጉዳይ በዚህ ብቻ አልተቋጨም። ዳሊያ እስር ቤት ገብታ ለአምስት ዓመታት ከቆየች በኋላ በፈረንጆቹ 2016 ላይ በይግባኝ ለዳግም ችሎት ቀረበች። የዳሊያን ጉዳይ ይዞ የነበረው የፖሊስ የምርመራ ቡድን ይህኔ እንደገና ተሞገተ። በተለይም ያለ ዳሊያ ፍቃድ የተቀረጹት ቪዲዎች አንዳች ድራማ ታስበው የተቀረጹ ናቸው፣ ይህን ማድረግ ለምን አስፈለገ የሚል ጥያቄም ከፍርድ ቤቱ ዳኞች ለመርማሪ ፖሊስ ቡድኑ ቀረበ። እነዚህ ቪዲዮዎች ከመቀረጻቸውም አልፎ በትላልቆቹ የቴሌቪዥን ጣቢያዎች እንዲተላለፉ መደረጉም አንዳች አይነት ተጽዕኖ ለመፍጠር ታስቦ የተደረገ ነው የሚለው ጥርጣሬና ወቀሳም በፖሊስ ምርመራ ቡድኑ ላይ በግልጽ ተነሳ። ሆኖም የፖሊስ ቡድኑ ሁሉም ቪዲዮ የተቀረጸው ከወንጀሉ አደገኛነት አንጻር መረጃ በተገቢው ልክ መያዝ ስለነበረብን ነው የሚል ምላሽ ሰጠ። እናም በዚህ የክርክር ሂደት ውስጥ የነበረው ፍርድ ቤቱ ባልተቋጩ ጉዳዮች ለሶስተኛ ዙር ችሎት ቀጠሮ ያዘ። እናም ሶስተኛ ዙር የችሎት ውሳኔ ስትጠባበቅ በነበረበት ጊዜ ዳሊያ ዱፕሊቶ ከነበረችበት እስር ቤት ወጥታ በእናቷ ቤት ውስጥ በቁም እስር እንድትቆይ የተወሰነባት። የሆነበት ምክንያት ደግሞ ዳሊያ እስር ቤት በቆየችበት ጊዜ ነፍሰ ጡር በመሆኗ ነበር። እናቷ ጋ ሆናም ወንድ ልጅ ተገላገለች። በፈረንጆቹ 2017 ላይ በተሰየመው ችሎት ግን ዳኞች ከውሳኔ በመድረሳቸው ዳሊያ የ16 ዓመት እስር ውሳኔ ተላልፎባት ወደ እስር ቤት ተመልሳ እንድትገባ ተደረገ። በእርግጥ በዚህ ጊዜ የዳሊያ ተከላካይ ጠበቆች ጉዳዩ ዳግም እንዲታይ በሚል ይግባኝ ብለው ሂደቱን ሊያስረዱ፣ አካሄዱን ሊያስቀይሩ የሚችሉ መልሶችን ይዘው አቤቱታቸውን አሰምተው የነበረ ቢሆንም ዋናው ፍርድ ቤት ዳግም ወደ ጉዳዩ አንመለስበትም ሲል ውሳኔው በዳሊያ ጥፋተኝነት ጸና። ጠበቋ ብሪያን ክላይፖል እንዳለው እርግጠኛ አሁንም እውነት እንዲወጣ ከመሟገት ወደኋላ አንልም። በእርግጠኝነት ሁኔታዎች ሁሉ ግልጾ ነው። ፍትህ የተገላቢጦሽ ውሳኔ ላይ ለመድረስ የምትችልበት አጋጣሚ ስለመኖሩ ኮዲሁ ልናገር ወዳለሁ ይላል። ይህ ጠበቋ እንደሚለው ዳሊያ የሁሉ ሴራ ሲቀነባበር ነገሮችን ዞር ብላ ለማስዋል ባለመቻሏ እውቅናን ለማግኘት ተብሎ በተሰራ ድራማ ውስጥ መሬት ዋና የሆና ትክክለኛውን ሕይወቷን በወንጀለኞች ማህደር ውስጥ የሚያልፍ ዕድሜዋም በእስር የሚገባደድ እንዲሆን አድርጋለች። ይህ ደግሞ ዘግይቶም ቢሆን የሚወጣ ሐቅ ነው ሲል ገልጿል። የ37 ዓመቷ ዳሊያ ዱፑሊቶ አሁን መገኛዋ በፍሎሪዳ የሚገኝ እስር ቤት ነው። ይህ በይፋ ያለው እውነት ቢሆንም ከዳሊያ ጎን የቆመው የሕግ ክፍል ግን አሁንም ስለ እሷ እውነት እንቆማለን፣ ዳግም ይህ እውነት ዓለምን ማነጋገር እንዲችል የማድረግ ውጥን አለን ይላል። ዳሊያ ተፈርዶባት የእስር ጊዜዋን እያሳለፈችም እንኳን በገዛ ጓደኛዋ በፖሊሶችና በቀድሞ ባለቤቷ የተቀነባበረባት ሴራ እንደሆነ አቤት ከማለት አልቦሰነችም። ከቤቷና ከንብረቷ እንድትርቅ ሆን ተብሎ የተሰራ ሻጥር ስለመሆኑም ታምናለች። ምክንያቱም እንደዛ ላስብ አልችልም፣ እኔ በሙሉ ልቤ ማይክ ዱፑሊቶን ወዶ ነበር ስትል ትገልጻለች። ዳሊያ በእስር ቤት ውስጥ ሆና በጥሩ ምግባርና ማንነት የምትታወቅ ስለመሆኗ ጠበቋ ይመሰክራል። የመጽሐፍ ቅዱስ ጽናት ላይ መሪ ስለመሆኗም ጭምር ይገልጻል። እዛ ቦታ ላይ እንደ ተሰጣት የጠለሸ ስም ሳይሆን ብዙዎች ያከብሯታል፣ ይከተሏታል ይላል ስለ ደንበኛው ማንነት ሲያብራራ። ዳሊያ በተለይ ከወለደችው ወንድ ልጇ ተለይታ በስር ጊዜዋን ማሳለፏ የማትወጣው ጸጸት ውስጥ የከተታት ጉዳይ ነው። ልጇን እያሳደገችላት ያለችው እናቷ እንደ ማንኛውም እናት ልጂ በጣም ተደስታ አግብታና ወልዳ ማየት ፍላጎት የነበር ትላለች ሆኖም በበርካታ ትዕይንቶች ውስጥ የቆየው ይህ ታሪክ ለዳሊያ አሁንም እፎይታን አልሰጠም። ዛሬም ከስር ነጻ አልሆነችም። አሁንም ልጇን በእናትነት ፍቅር ውስጥ ሆና ማሳደግ አልተቻላትም። ያም ቢሆን ግን ነገዋን ለማሳመር ራሷን በብዙ ሃይማኖታዊ ጉዳዮች በማሳተፍ መጪውን ጊዜ በተስፋ እየጠበቀች ነው። ታሪኳንም በመጽሐፍ ሰነደ የማስቀረት ህልም እንዳላት ገልጻለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም